አንዳንድ ጊዜ አለመማር፣ አለማወቅ፣ አለማንበብ ብዙ ነገሮችን ያሳጠናል ያሳጠናል። እና እኔ አንዳንድ ጊዜ አለመማሬ ለምን ትንሽ ተምሬ ቢሆን ኖሮ አባቴን ሰምቼው ቢሆን ኖሮ እናቴን ሰምቻት ቢሆን ኖሮ ብዬ አስባለሁ። ለምን ብዙ ጊዜ ስደት ላይ የመጣን ልጆች ቤተሰብ እንደዚህ ገፍተው የላኩን አይመስለኝም፣ ከራሴ ጀምሮ ማለት ነው። አንዳንድ ጊዜ እኔ አባቴ በጣም ስለምን የነበረ ትምህርትሽን ተማሪ ትምህርትሽን ተማሪ እናቴም ተይ ማለት አሁን አባቴ ተምሯል እናቴ ግን አልተማረችም እና እናቴ ሁል ጊዜ እንደ እኔ እንዳትሆኝ ተማሪ ትለኝ ነበረ አባቴ ደግሞ ትምህርት በጣም ስለሚወድ በቃ የሆነ ታውቃላችሁ የሆነ በቃ በጣም ጉጉት አለው ለትምህርት ና ሰው የተማረ ሰው ቤታችን ይፈልጋል እና እንድንማር እንድናቅና አንዳንድ ጊዜ ስደት ላይ ስመጣ በብዙ ነገር አለመማሬ እና የአባቴ ምክር የእናቴ ምክር አለመስማቴ በጣም ነው የሚቆጨኝ፣ በጣም ማለት ነው። እና እኔ በአቋራጭ ገንዘብ ማገኘት ነው የፈለኩት ማለት ነው። እና ያን ነገር አላደረኩትም። እንግዲህ አንዳንድ ጊዜ ዩትዩብ ላይ ብዙ የምናያቸው ነገሮች አሉና ዛሬ የራሴን ሀሳብ የራሴን አስተያየት ሰጣችኋለሁ። እንዲሁም ደግሞ ገነት ዩትዩብ ታቋታላችሁ እዚህ መግቢያ ላይ እንዳደረኳት እሷና ይችህታችን እችም ቤት ትባላለች። እኔ አሁን በቅርብ ያወኳት ዩቲብ ላይ ግን አንዳንድ የምትናገራቸው ቃራቶች ምናምን አልወደውም ማለት የሆነ ካፏ ጥሩ ነገር አይወጣም ማለት ገነትም፣ ቤትም ሁለቱም አፋቸው የሆነ አንዳንድ ጊዜ ጥሩ ነገር አይወጣም እና ቤትይ የገንዘብ ሰውናት ታስታውቃለች እና ምክንያቱም ዩቲዩብ ላይ ትሰራለች ጎበዝናትና በአንዳንድ ነገሮች ሳያት እንዲሁም ደግሞ ገንዘብ ተስካ ችግር የለብኝም ከእሷ ጋር እኔ ጠብ የለኝም፣ ግን እንዲሁ ከማያቸው። ስለዚህ ዩቲዩብ ላይ ለሰዎች አስተካክሉልኝ ብላችሁ ስትሰጡ ፓስፖርት፣ ኢሜል እናንተ ማታውቁ ከሆነ የሜርና ፓስፖርት ትሰጣላችሁ አይደለ? ከዛ ደቅ ያ ሰው እንደሰጣችሁ ቶሎ ብላችሁ ፓስፖርት ቀይሩ። አሁን ገኒ ማንበብ መጻፍ አትችልም ይመስለኛል፣ ኮሜንትም አታነብም። ከዛ ከዛ አንጻር ብዙ ጊዜ በቻናሮ ታለቅሳለች፣ ብቸኝነቱም አለ። በጣም የምታሳዝን ልጅ ናት እና ሰለም ሰላም እንዴናችሁ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው ከእርሴ እንደምትመለከቱት አንዳንድ ዩቱበሮች አሉና ገንዘብ በጣም የሚወዱ በጣም አርጠግበሽ ሲተፋ ያድራል ወይም ደግሞ ብዙ እህቶቻችን በየዋህነት ባረማወቅ ባረመማር ብዙ የሚያደርጓቸው ነገሮች አሉ እና እነዛን ከራሴ እንደ እኔ እንደኔ እንደኔ እኔም ያን ያህል ሰራ ዩቲብ ጠረቅ ያለ እውቀት ኖረኝ አደለም። በማየት ሰዎችን በመጠየቅ ምናምን ነው እና ስለዚህ ዛሬ ሁለት ዩቲብ ላይ የምናውቃቸው ወይም ቤቲ የምትባረታችን አለች። እሷን ብዙ ምን አላቃትም። በይ አሁን ነው የመጣችው ግን ይመስለኛል። ቤቲም ገኒም ሁለቱም ዱባይ ላይ አብረው ነበሩ ይመስለኛል ትውውቅ አላቸው ግን እንግዲህ ቤቲ ተብያዋ ሰራ ዩቲብ ታውቃለች። ገኒ ደግሞ ምንም የምታውቀው ነገር የለም። ዩቱቤን አስተካክል በማድረግ ከእሷ ጋር ተጋብተው መጨረሻ ላይ ዩቱቤን ቀማቺ ነው ምናምን ብላ እያለቀሰች ነበር ሚዲያ ላይ ዩቲክቶክ ላይ ሊቭ ላይ ብዙ ነገር እና አሁን ስለ መጥፎ ሰዎችና ና ስለ የዋህ ሰዎች እነጋችኋለሁ ማለት ነው ምክንያቱም እኔ ከራሴ አንዳንድ ጊዜ በጣም ነው የምናደደው። ለምን አንዳንድ ሰው ደግሞ ቪዲዮ እየሰራች ገንዘብ ላገኝ ባለች አንዴ ፓስፖርዱ አንዴ ዩቲዩ አንዴ እየተወሰደ ስታለቅስ ማየት በጣም ያሟላልን። አንዳንድ ሰው በቃ የዋህናት ሰው የላትም። እና ሰገዛ አንዳንድ ነገሮች ነጋችኋለሁ። በዚህ አጋጣሚ አብራችሁ ሁኑ። ቻናሌን ከወደዳችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰቡኑ ሰብስክራይብ የምታደርጉ በሙሉ በጣም ነው ማመሰግናችሁ። ግን ቪዲዮንም ስታዩ ላይክ እያደረጋችሁ ብትጀምሩ ቪዲዮውን ደስ ይለኛል። ማታቁ ካላችሁ ለቻናሌ አዲስ ከሆናችሁ ደግሞ ያው አዳዲስ ልጆች ሰብስክራይብ እያደረጋችሁ ስለሆነ ሙላ ለምባላለው እንደ ማንኛውም ሰው ከኢትዮጵያ ውጭ ነው የምኖረው። በዚህ ቻናል የራሴን ሀሳብ የራሴን አንዳንድ ነገሮች ነው ሼር የማደርግበት ወደፊት ደግሞ ሀገር ስገባ ከባሌ ጋር ከቤተሰቦቼ ጋር አይ ቤተሰቦችን እንኳን አላመጣም። ወይም ከባሌ ጋባር እዮ ከፈቀደ ችግር የለውም ከእህቶቼ ጋር ምናምን ወይም ደግሞ አንዳንድ ነገሮች ይሰጋሉ ብዬ አስባለሁ። እነሱ እንድተዋቸውና እኔ ራሴ መሰጋሰር የምፈልግ ብዙ ነገሮች አስባለሁ እንደሰው ማለት ነው። ስለዚህ ከእናንተ የምፈልገው እኔ ላይክ አድርጉልኝ። ላይክ ካደረጋችሁ ቪዲዮውን ዩቲዩብ ራሱ ለሰዎች ሼር ያደርገዋል። ላይክ በተደረገ ቁጥር ብዙ ቪው ያገኛል። ቻናሪ እና አድርጉኝ ከዛ ውጭ ዛሬ ልነጋችሁ የፈለግኩት እንግዲህ አንዳንድ ጊዜ አለመማር በጣም ከባድ ነው። አለማንበብ፣ አለመማር አለማወቅ በጣም ከባድ ነው እና ይሄንን የምላችሁ ለምንድን ነው ብዙዎቻችን ትምህርት ቤት ሄደን ከተመረቅን ይልቅ ከተመረቅን በላይ ስደት ያስተማረን ብዙ ነው እንላለን አዎ ስደት ብዙ ነገር ያስተምራል ጥንካሬን ናፍቆትን ቻል አድርጎ ቤተሰብ እንዴት አንዳንዴ ስደት ላይ ስትመጡ ሰው ሀገር ስትመጡ ጠንካራ የምትሆኑት የመጀመሪያ ቀን እናታችሁን ቻው ብላችሁ ስትሰናበቱ ያኔ ነው ስሜቱ የሚገባችሁ እኔ ናፍቆትን ያወቅሁት በቃ ናፍቆትን በጣም ያወቅሁት ከስደት እንደወጣሁ ነው። እና ከዛ በኋላ እኔ አሁን ናፈኩኝ ቤተሰቦቼ ናፈቁኝ ምናምን እያኩኝ ኢትዮጵያን ባስብ ወይም ወደ ኢትዮጵያ ብሄድ ያሰብኳቸው እቅዶች ሁሉ እንትን አይሉም። ስለዚህ እዚ ጋር ችግራችንም ናፍቆታችንም ዋጥ አድርገን ነው። እስቲ እንኳን ታውቃላችሁ፣ አሁን ኢትዮጵያ ውስጥ እራሱ ብዙ ሰው ውጭ ሀገር ሁለተው ተቀምጦ ኧረ በቃይ ብሎ የሚመለሱ በጣም ብዙ ሰዎች አሉና፣ እኛ ግን በጣም ጠንካራዎች ነን። አዎ። ስደት ብዙ ነገር አስተምሮናል። ነገር ግን ብዙ እህቶቻችን ዩቲዩብ ላይ መስራት ይፈልጋሉ። ከራሴ ጀምሮ መስራት እንፈልጋለን። ዩቲዩብ ማለት በጣም ከባድ በጣም ከባድ እንዲሁም ዩቲዩብ ከማሳደግ ልጅ ማሳደግ ይቀላል ብዬ አስባለሁ። ምክንያቱም እኔ በጣም ብዙ ነገር ብዙ ዋጋ እየከፈልኩም ስለሆነ፣ ይሄ ደግሞ በፍላጎቴ ነው። ዩቲዩብ ማለት በራሳችሁ ፍቃደኝነት በራሳችሁ ፍላጎቱ ካላችሁ ልክ በራሳችሁ ፍቃደኝነት እስር ቤት እንደመግባት ነው። ስለዚህ እኔ በፊት ባለማወቅ ብዙ ስህተቶች በመስራት ምናምን ነው እንጂ እኔ ያኔ የት ነበርኩኝ? በጣም ቆየውን ዩቱብ ከከፈትኩ ግን አንድ አልሰራበትም። ሁለት ደግሞ ብሰራበትም የሰው ቪዲዮ ነበር የምለቀው። ከዛም ብዙ ነገር ብቻ ከዚም ደግሞ ከፍቼ ዝም ነበር የምለው ሰው። አሁን አሁን ነው ሊቭ መግባት የጀመርኩት ቪዲዮ መስራት የጀመርኩት እንጂ ብዙም አይደለሁም። ያን ያህል ገባችሁ። እኔ ቪዲዮ የምሰራው ገንዘብ እንዳገኝ ብዬ ሳይሆን ውስጤ ፍላጎቱ ስላለ፣ በቃ ይሄ ቪዲዮ የመስራት ፍላጎቱ ስላለኝ ነው። ስለዚህ አንዳንዴ ፍላጎታችሁም ሆኖ ትንሽ ማንበብ መጻፍ ካልቻላችሁ ዩትዩብ በጣም ከባድ ነው። ብዙ ልጆች ዩትዩብ ላይ ዩትዩብ እራሱ ለማስከፈት አስር ሺ አስራ አምስት ሺ ሃያ ሺ የሚያስከፍሩ ልጆች አሉ እና እንግዲህ ዛሬ ገኒና ቤቲ የሚባሉ እህቶቻችን እንግዲህ የገኒን ዩቲዩብ ቤቲ ተብያዋ በማስተካከል ላይ ነበረች እና በዛ ምክንያት እያለቀሰች ነበር ሚዲያ ላይ ማለት ነው። እና እባካችሁ ማለት አንዳንድ ጊዜ መልካምነት መስራት ከፈለጋችሁ የሰዎች የደስታ ምንጭ እንጂ የማድቀስ ምንጭ አትሆኑ። ማለት እኔ ለዛ ሰው የደስታው ምንጭ ልሆን እንጂ የምፈልገው የሀዘኑ የማድቀስ በእኔ ምክንያት እንዲከፋ አልፈልግም ስለዚህ አንቺ ታውቂያለሽ ትችያለሽ ምክንያቱም አንቺ ሰገ የምታውቂ ነው ሰገ የምታነቢ ሰገ የምትጽፊ ሰገ ዩቲዩብ አንዳንድ ገ ሰገ የምታውቂ ብቻ የልጅቷን ቻናል አይዶኑ እንዳሽባት ስታለቅስ ነበረ ስለዚህ አንቺ የእሷን ያለቀሰችበትን ምክንያት ለምን እንደዚህ እንዳደረግሽ ራስሽ ብታውቂም ነገር ግን ነገር ግን ቢያንስ ማለት አንቺ ቢያንስ ትንሽ ቤተሰብ አለሽ ልጆች አሉሽ ባለቤት አለሽ ሰው አለሽ ገባሽ ገኒ ግን ሰው የላትም ገኒ ማለት እኔ ብዙ ጊዜ በጣም ቆየች። ዩቲብ ላይ በጣም ዩቲ አንዴ ይዘጋባታል፣ አንዴ ሰው ያጭበረብርባታል፣ አንዴ ሰዎች እያጭበረበሩ ገንዘብ ያወጡባታል። ልክ እሙዬም ከዚህ በፊት እሙ ታቋታላችሁ፣ እሷ ቅን ልቦች ላይ የነበረችው እህታችን። እሷ አሁን የሆነ ጊዜ እንደዚህ ከሰው ጋር ዩቱብ እየሰራች ያችኛዋ ልጅ ቀምታት ነው ምናምን፣ ብቻ አሁን በራሷ ዩቱብ መጥታ ግን እግዚአብሔር ይመስገን ከሰዎች ጋር ከወንድሟ ጋር ምናምን አሁን ዩቲዩቧ ምንም አይነት ችግር አይገጥመውም። ስለዚህ ገነት ደግሞ ለምን እንደው አላውቅም በጣም የዋህ ናት። የእውነት ትሳደባለች፣ ትጠጣለች፣ ትሰክራለች። አዎ ግን በጣም የዋህ ሰው ኑሮ ሰው የሌላት በቃ። አንዳንድ ጊዜ ሰው ይናፍቃችኋል። ሰው የሆነ አላደለ። አንዳንድ ጊዜ እኔ አሁን በጣም ጭንቅንቅ ሲለኝ ሲደብረኝ ምናምን ደውዬ ቤተሰብ ጋር ላወራ እችላለሁ፣ ቤተሰብ ሰላለኝ ማለት ነው። እሷ ግን በጣም የምታሳዝን ልጅ ናት። በጣም ብዙ ጊዜ በፊት ዱባይ እያለች ቲክቶክ ላይ በጣም ታዋቂ ነበረች። ያም ያም ነበር አብሯት ቲክቶክ የሚሰራው ያም ያም አብሯን ነበር ዩትዩብ የምትሰራው። ነገር ግን ልክ ኢትዮጵያ ስትገባ ሰዎች እየካዷት፣ ሰዎች እያጭበረበሯት፣ ሰዎች ይሄ ደግሞ የሚሆነው ለምንድን ነው? ዩትዩቧን እሷ ማንበብ፣ ኢሜል መቀየር፣ ፓስፖርት መቀየር ሰራም ማትችል ብቻ በዛ ነው የምታደርሰው። ስለዚህ እኔ አሁን ገኒ ገኒ ናት። ገኒ አንድ ናት። ሌሎች ብዙ ገኒዎች አላችሁ። ዩትዩብ ብዙ ብዙ ላታውቁ ትችላላችሁ ዩትዩብ ደግሞ እናንተ ማንበብ መጻፍ የሚመጣላችሁን ኢሜል ማየት ካልቻላችሁ ትራንዚት የሚባል ነገር አለ ጋይ ትራንዚት አድርጉ ሰው እንትን አትበሉ ሰዎችን አትለምኑ እና ለሰዎች ራሱ ማለት ነው እንትን አለኝሳ ላይቱ ማለት ነው፣ ጠቋቁ ማለት ነው። በጣም መብጋጫ ለመሰለ መጓት እና ፓስፖርት ዩቲዩባችሁን እናንተ ማንበብ እና መጻፍ ካልቻላችሁ ከባድ ነው፣ ግን ቢያንስ ኢሜላችሁን ፓስፖርድ መቀየር አለባችሁ። እነሱ ጽፈው ሲሰጧችሁ ፓስፖርድ ኢትዮጵያውያን አስተካክሉ ብላችሁ ለሰው ሰጣችሁ። እነዛ ሰዎች ደግሞ ልክ እንደሰጧችሁ እናንተ ቢያንስ እንኳን በቁጥር የማት ፓስፖርዳችሁን በቁጥር ማድረግ ትችላለች በማትረሱ ቁጥር እና ቁጥራችሁን ፓስፖርዳችሁን በመቀየር ሰው አይታመንም። አሁን ላይ ሰዎች ከፍተዋል። እኔ ሰው አንዳንድ ሰው በቃ የሚ ሰው የሚባል ነገር፣ ግን አንዳንድ የሚያጠፉ ሰዎች አሉና እና እነዛ ባጠፉት ደግሞ በጣም መልካም መልካም የሆኑ ሰዎች ይሰደባሉ። የእውነት ውሸታሞቹ መጥተው ውሸታሞቹ በዝተው መልካም መልካም የሆኑ ሰዎችን ማየት አልቻልንም። ለምን ሁሉም ያው ነው የሚመስለን። ስለዚህ እባካችሁ እራስ ወዳድ አትሁኑ። ዩትዩብ ለመክፈት አምስት ሰከንድ ለማይፈጅባችሁ ዩትዩብ ለመክፈት ብቻ በጣም ገንዘብ የምጠይቁ ሰዎች አላቸው። አስራ አምስት ሺህ ብር ሀያ ሺህ ብር ስንት ደቂቃ ስንት ሰዓት ሰርተን እንደምናመጣው እንደምታመጡ ሁላችን እናቃለን። አንቺም አረብ ሀገር ነበርሽ አንቺም ስደት ነበርሽ። ስደት እንዴት ነው አይተሽዋል። አይኖ ኢንተርኔት መሙላት ያስፈልግሻል። ባትሪ ያለ ምን አለ እሱን አስባችሁ ነው። ግን ቢሆንም ትንሽ በቃ አንድ ሺህ ሁለት ሺህ ሁለት ሺህ እንኳን ብትቀበይ በአንድ ሺህ ብሩ ኢንተርኔት ብትሞይ በአንድ ሺህ ብሩ ደግሞ እንዲህ ስልክሽ ያው ቻርጀር ምናምን የምታደርጊበት ሁለት ሺህ በቃ በቂ ነው። ሁለት ሺህ ሶስት ሺህ አለቀ። እናንተ ግን የምትቀበሩት አስራ አምስት ሺህ ሀያ ሺህ ሰላሳ ሺህ በጣም የሚገርመው ነገር በማህበር ተደራጅተው ዩቲዩብ እንከፍትላቸዋለን በሚል ሰዓት እሞላላቸዋለሁ በሚል በጣም ብዙ አጨርባሪዎች አሉ። እኔ ሚዲያ ላይ አውቃታለሁ በማውቃት ልጅ ሰዓት አስሞላልሻለሁ ብላ እኔ በጣም አናገርም በጣም አጨርበራኛለች እና ግን እሷ አሁን የት እንደሆነች አላውቅም። ዩቲዩብ ዋይ ደግም አላውቅም ይዘጋም አላውቅም አላያትም ዩቲዩብ ላይ። ግን እሷ ከልጁ ጋር ተመሳጥራ እኔ በቃ ብዙ ነገር ልታደርገ የነበር የፈለገችው እና ከዛ በኋላ አሁን አራስ ከፍ ማነው ሰዓት ሙሉ ልብዬም ገንዘብ አልከፍርም። በራሴ በቃ በራሴ ሰዓት ይህን ለመሙላት በራሴ ነው የምሄደው እንጂ ከዚህ በኋላ ሰው ምንም አላምንም። ምክንያቱም ሰዎች ከፍተዋል እነሱ፣ ስደት አለም ላይ ብዙ አመት ቆይተው ያውቁታል የስደትን ውጣ ውረድ፣ የስደትን ድካም፣ የስደትን ነገር ያውቁታል። እሱን እያወቁ ነገር ግን ከአንቺ መቀበር ይፈልጋሉ። እንዴት ስደተኛ ሆኖ ከስደተኛ ገንዘብ ይቀበራል? የእውነት ይሄ በጣም ብድክና ነው። በቃ ስደተኛ ሆነሽ እንዴት ነው አንቺ ከስደተኛ ገንዘብ የምትቀበዩ? እናንተም እኮ ነገ ጠዋት። ይሄ አንዳንድ ጊዜ አለመማር በጣም ከባድ ነው። እኔ በጣም አለመማር ይቆጨኛል። አባቴ በጣም ነበር ተማሪ የሚለኝ፣ እናቴም እንደዚያው። እናቴ አልተማረችም እና ተይ ልጅ እንደ እኔ እንዳትሆኝ ትለኝ ነበር። አባቴም እንደዚያው እና እንደዚህ ቤተሰቦቻችን እዚህ በቃ ጎትተው ስደት የላኩን ይመስለናል ይመስላል አንዳንዶቻችን እና ግን የራሳችን ፍላጎት አሁን በራሴ ፍላጎት ትምህርቴን አቋርጬ ነው ቤተሰቦቼን አግዛለሁ እየወጣት በአቋራጭ ገንዘብ ለማግኘት ማለት ነው እና ግን ምናለ ትንሽ ተምሬ ቢሆን። ትንሽ በቃ አረ መማሪ ያመኛል። ለምን ይሄ ማንበብ መጽሐፍ ግዴታ እኮ አማርኛ ስላለበብን አማርኛ ስለተናገርን እኮ ምንም ትርጉም የለውም። የሰው ልጅ ብዙ እኛ ሰው ሀገር ስንሆን ብዙ አይነት ሰዎች ነው የሚያጋጥሙን፣ ብዙ አይነት ቋንቋ ተናጋሪዎች ነው የሚያጋጥመን። እስቲ እንኳን ከኢትዮጵያ ወደዚህ ስንመጣ አየር ማረፊያ ማለት ከኢትዮጵያ ሳይሆን ከምንመጣበት ሀገር በእንግሊዝኛ ነው የሚያወሩን። ለምን እንግሊዝኛ የሁሉም ሀገር መግባቢያ ስለሆነ ከባድ ነው። ስለዚህ አንዳንዴ አለመማር አለማወቅ በጣም በሕይወታችን ሁሉ ነው ችግር የሚያመጣብን። ምክንያቱም ምን በቃ የሆነ ቦታ ሄዳችሁ ራሱ በእንግሊዝኛ ሲያወሯችሁን ድንግድግል ስትሩ ወይን ያለ ያለመማሪ ብላችሁ የሆነ የምታስቡት ነገር ይመጣል። እኔ አሁን አባቴ ያለኝ ነገር አባቴ ተማሪ ያለኝ ነገር በጣም ነው የሚመጣብኝና፣ ሁሌም አባቴን ምን ነው ያንተ የምትረኝን ሰምቼ ቢሆን ኖሮ ምን አለ ትምህርቴን ተምር እላለሁ። ግን ደግሞ አንዳንድ ጊዜ እኛ እንደዚህ እንላለን እንጂ ሁሉም ነገር እግዚአብሔር የፈቀደው ነው የሚሆነው። እግዚአብሔር ካለው የትም አትቀሩም። እግዚአብሔር ከፈቀደ ደግሞ በትማሩም በዛም በዛም ብላችሁ ቋንቋ ትለምዳላችሁ በመስማት ብቻ ማለት ነው። ስለዚህ ውዶችዬ አትሸወዱ። በጣም ብዙ ዩቲዩበሮች አላችሁ እንደው ድንገት ተሳስታችሁ እንኳን ፓስፖርት እና ኢሜራችሁ ለሰው ሰታችሁ አስተካክሉልኝ ብላችሁ ግን ግን ግን አስተካክሉ ሲጨርሱላችሁ ወደ አሁኑ ፓስፖርት መቀየር አለባችሁ። የእውነት ነው ምላችሁ ኧረ በገዛ ግን በጣም ከባድ ነው እና በዛው ልክ ደግሞ አንዳንዶቹ ዩትዩብ ከፍተው የራሳቸውን ስራ እየሰሩ ገንዘብ እያገኙ የሰውን ገንዘብ የሚመኙ ሰዎችን የሚያጨረብሩ ሰዎችን የሚያስለቅሱ፣ እሷ ስለምታቅ እሷ ስለምታነብ እሷ ዩቲዩብ መፈሰረች አረች ብቻ እሷን እዚህ ጋር ዝቅ ለማድረግ የሚሞክሩ በጣም ብዙ ልጆች አላችሁ እና ይህ ጥሩ አይደለም። በነገራችን ላይ አንዳንድ ጊዜ ከፍ የሆነ እራሳችሁን ከፍ ከፍ ስታደርጉ ጥሩ አይደለም። የእውነት ሰው እኮ አንዴ ዝቅ ስን ነው ሰውም ነገ ከፍ የምንረው እንጂ፣ ዝቅ ስን ነው ነገ ከፍ የምንረው ነገን ሰረ የምናስብ ነው፣ ዛሬ ሽንት ቤት የምናጥበው። ስለዚህ ሁሉሽም እያንዳንድሽም አንቺ ሰረ ተማርሽ አንቺ ሰረ አነበብሽ ብቻ አንቺ እንድተ ማለት ያችን ሴት ያቺ የማታነብ የማት ምንም አይነት ኮሜንት ማንበብ የማትችርን ልጅ መሳደብ ያለባችሁ አይመስለኝም። ሁሉም ሰው ከእናት ሆድ አይደለም ከእናቱ ሆድ አልተማረም። ስለዚህ እባካችሁ እውነት እኔ ገኒ ታሳዝነኛለች፣ የእውነት በጣም ምስኪን ናት። እና አንቺ ሰረም የምትችይ ብቻ አንቺ ማንበብ መጠብ ሰረም የምትችይ ብቻ ሰዎችን ማጣጠር እንደውም ገኒ በጣም ጉብዝ ናት። ብዙ እየተባረች አንቺ አሮጅታ አንቺ እንትን እየተባለች እራሷ ቪዲዮ ወጥታ መስራቷ እራሱ በጣም በራሷ መተማመን በራሷ ምን ያህል እንደምት የምትተማመን ማየት አለባችሁ። በጣም ብዙ ነው የምትሰደበው። በዛው ልክ ደግሞ ትንሽ አንብባና ጥፋ ቢሆን ዛሬ የት በደረሰች ነበር። ግን አንዳንድ ጊዜ ዛፍ ሲወድቅ ምን ሲወድቅ ዝንብ ይበዛበታል። ምን ነበር ሲት ኮሜንት ላይ ምን አንበሳ ሲወድቅ ምን ይበዛበታል ይባላል። ስለዚህ እባካችሁ እናንተ ሰረ የምታውቁ ብቻ ሰዎችን ማስለቀስ ያለባቸው አይመስለኝም። ስለዚህ እባካችሁ እባካችሁ የዩቲዩብ ቻናላችሁን ፓስፖርት ፓስፖርት እና ኢሜል አትስጡ። ከሰጣችሁም ደግሞ በማግስቱ ቶሎ ብላችሁ ቀይር አድርጉት። መጽሐፍ እንኳን ባትችሉ ቁጥር የማትረሱትን ቁጥር ማድረግ አለባችሁ። ይህ በጣም ቀላል ነገር ነው። ምክንያቱም በጣም ብዙ አስመሳይ ሰዎች አሉ። በቃ እሷ ማን በመጽሐፍ ሰረቻለች፣ ብቻ ሶሻል ሚዲያ ላይ ወታ ሰደበች በሚል ሰበብ ሰውን እንትን ማለት አላቅም። ይሄን ያህል ብቻ እግዚአብሔር ማስተዋል ይስጠን።